በደቂቃዎች ስህተት እና በትዕግስት ማጣት ለአንድ ዓመት ከሁለት ወር በእስር ቆይተው የነበሩት እነ ጆን ዳንኤል ከእስር እንዲለቀቁ ተወሰነ። በቅናት ተነሳስቶ ባለቤቱን እና እንዲሁም ደግሞ በመካከላቸው ጸብ ሲፈጠር ያሸማግል የነበረ ጎረቤቱን ገድሎ የተሰወረው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ አድርጓል። ጤና ይስጥልኝ ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምናላችሁ መሰረት በዙ ነኝ። እነዚህን ሁለት መረጃዎች ላጋራችሁ ነው። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለእርሶ ገመናው አለሙ ቤቱ እንጂ ሌላ ምን አለ? በማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮች በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስ ና በካሳንችስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለሁለትና ባለሶስት መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከሁለት እስከ አራት ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ ምኑን እንንገሮ። ይሄ ቀሪ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 1111 ወይንም ደግሞ በ0955 98 1111 ላይ ፈጥነው ይደውሉ፣ ኑሮውን ያደላድሉ። ቀዳሚ የምናደርገው የነ ጆን ዳንኤልን ከእስር መፈታት የሚመለከተውን ዜና ነው። በደቂቃዎች ስህተት እና በትዕግስት ማጣት ከአየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው ለአንድ ዓመት ከሁለት ወር ያህል በእስር ላይ የቆዩት እነ ዮሃንስ ዳንኤል ከእስር እንዲለቀቁ መወሰኑ ተሰምቷል። ይህ መልካም ዜና ነው። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ዮሐንስ ዳንኤል ወይንም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ሲል ትዕዛዝ ማስተላለፉ ተሰምቷል። የፍትህ ሚኒስቴር የተደራጀ ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል ወይንም በነ ጆን ዳንኤል አማኑኤል መውጫ ና ናኤል ወንደሰን ኤልያስ ድሪባ ና ይዲድያ ነፃነት ላይ በነሐሴ 16 2016 ዓ ከምሽቱ በግምት ሶስት ሰዓት ከ ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበረ። በተጨማሪም አቃቢ ህግ አንደኛ ተከሳሽ ዮሐንስ ዳንኤል ላይ በሶስት ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ ቁጥር ሶስት ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከአራት ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በስምንት ወር፣ እንዲሁም አራተኛ ተከሳሽ በአስር ወር እስራት እንዲቀጡ ወስኗል። ሁሉም ተከሳሾች በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ ማስተላለፉ ተሰምቷል። እንደሚታወሰው በእስር ላይ የነበሩት እነዚህ ወጣቶች በተለይ ዲዲያ ነፃነቱ እስር ቤት ውስጥ ሆና የእርግዝና ጊዜዋን እንዳሳለፈችና በዛው በእስር ቤት ውስጥም መውለዷ የሚታወስ ሲሆን ከዛ በኋላ ግን በዋስ ተፈታ ከውጭ ሆና ክሷን እንድትከታተልም ተወስኖ ነበር። በኋላ ላይ ይህ ውሳኔ ከመተላለፉ በፊት ወደ ማረሚያ ቤት እንድትገባ ተወስኖ በዛሬው ዕለት የተሰጠውን ውሳኔም እንግዲህ በእስር ላይ ሆና እንድትከታተል እንድትሰማ ነበር። ልጇን ጥላ ወደ ማረሚያ ቤት መግባቷ ብዙዎችን አሳዝኖ አስደንግጦ ነበረ። ለሁሉም ግን መልካም የተባለው ዜና በደቂቃዎች ስህተት በትዕግስት ማጣት ላለፉት አንድ ዓመት ከሁለት ወራት ያህል ጊዜ በእስር የቆዩት ወጣቶች በዛሬው ዕለት እስካሁን የታሰሩት ጊዜ በቂ ነው በሚል ከእስር እንዲፈቱ ውሳኔ ተላልፏል። ይህንንም ተከትሎ በተለይ በቲክቶክ ወዳጆቻቸው ደስታቸውን እያጋሩ ይገኛሉ። በተለይ በቲክቶክ ከፍተኛ ተቀባይነትና ተወዳጅነት የነበረው ጆን ዳንኤል እንግዲህ መፈታቱን ተከትሎ የቲክቶክ ወዳጆቹ በአጠቃላይ ደስታቸውን እየገለጹ ይገኛሉ። ከነዚህም በተለይ በማህበራዊ ሚዲያ ላይ አንድን ተቋም ስም ማጥፋት ያልተገባ ነገር ማድረግ ምን ያህል ዋጋ እንደሚያስከፍል እንግዲህ ከዚህ ክስ መረዳት እንደሚቻል ብዙዎች ይገነዘባሉ ተብሎ ይታሰባል። እንግዲህ ዛሬ መልካም የሆነውና ብዙዎች ደስታቸውን እየገለጹ ያሉት እነ ዮሃንስ ዳንኤል ከእስር መለቀቃቸውን የተመለከተ ነው። ወደ ሌላኛው መረጃችን ስናልፍ በቅናት ባለቤቱን ገሎ እንዲሁም ደግሞ በመካከላቸው ጸብ ሲኖር ያሸማግል የነበረውን ጎረቤቱንም እንደዚሁ በስምንት ጥይት ህይወት አጥፍቶ የተሰወረው ግለሰብ በቁጥጥር ስር መዋሉን በትላንትናው ዕለት የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋ አድርጓል። በመሃል አዲስ አበባ በጉለሌ ክፍለ ከተማ በህዳር ወር መጀመሪያ የተፈጸመ እጅግ ዘግና የሆነ ወንጀል እንደነበር ይታወሳል። በወንጀሉም እንግዲህ ስልክ ደጋግመሽ ለምን ትደውያለሽ በሚል የቅናት መንፈስ ባለቤቱን አንቆ ከገደለ በኋላ በር ዘግቶባት ከወጣ በኋላ በማግስቱ ተመልሶ ከዚህ ቀደም ጸብ ሲኖራቸው ሲያሸማግል የነበረን ጎረቤትን በስምንት ጥይት ሕይወቱን ካጠፋ በኋላ ተሰውሮ ነበር። ፖሊስም እንግዲህ ይህ የወንጀል ክስ ወይም ደግሞ የወንጀል ጥቆማ እንደደረሰው በስፍራው ተገኝቶ በጎረቤትን ወይንም በስምንት ጥይት ህይወቱ ያለፈውን ግለሰብ አስከሬን ካነሳና መረጃዎችን ካሰባሰበ በኋላ ወደ ገዳይ መኖሪያ ቤት ውስጥ ሲገባም ባለቤቱን አስከሬን በቤት ውስጥ ማግኘቱን ተናግሯል። ይህንንም ተከትሎ ይህንን ድርጊት የፈጸመውን ግለሰብ ሲያፈላለግ ቆይቶ እንግዲህ በቁጥጥር ስር ማዋሉን ይፋ አድርጓል። ድርጊቱንም ወይም ወንጀሉን እንዴት እንደፈጸመም ማሳየቱ ተነግሯል። የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይህን ይላል። ሚስቱንና ጎረቤቱን ገድሎ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ማስታወቁን ይፋ አድርጓል። የወንጀል ድርጊቱ የተፈጸመው ህዳር አራትና አምስት ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ ስድስት ልዩ ቦታው 23 ቀበሌ መጽናኛ ክበብ አካባቢ ነበር። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሀምልማል ዓለምነው ጋር በትዳር ተጣምረው መኖር ከጀመሩ አራት ወራትን ነበር ያስቆጠሩት። ተጠርጣሪው ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ከሌላ ሰው ፍቅር ጀምረሻል በሚል አጉል ጥርጣሬ ህዳር አራት ቀን 2018 ዓመተ ምህረት ከቀኑ አራት ሰዓት አካባቢ አንገቷን አንቆ በመግደል ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ይሰወራል። ተጠርጣሪው በዚህ ሳያበቃ ከአንድ ቀን በኋላ ህዳር አምስት ቀን 2018 ዓመተ ምህረት ወደ መኖሪያ ግቢው ተመልሶ በመምጣት የሁለት ልጆች አባት የሆነውን ወርቁ በቀለን ከምሽቱ አንድ ሰዓት በመኖሪያ ቤት ውስጥ በስምንት ጥይት ተኩሶ በመግደል ህይወቱ እንዲያልፍ በማድረግ ከአካባቢው ይሰወራል። የአቶ ወርቁ በቀለ በጥይት ተመተው መሞት መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍል የወንጀል ስፍራው ላይ በመገኘት እና መረጃ በማሰባሰብ ላይ ባሉበት ሁኔታ የገዳይ መኖሪያ ቤት ውስጥ ሰው መኖር አለመኖሩን ለማረጋገጥ ሙከራ ሲያደርግ መኖሪያ ቤት ውስጥ የአመልማል ዓለም ነው ወይንም የባለቤቱ አስከሬንም ተገኝቷል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰው የቴክኒክ እና የታክቲክ መረጃዎችን በማሰባሰብ ባደረገው ክትትል ወንጀል ፈጻሚውን በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት አልጋ ቤት ውስጥ የግድያ ወንጀሉን ከፈጸመበት ኢኮልፒ ሽጉጥ እና ከ23 ጥይቶች ጋር ህዳር 19 ቀን 2018 ዓ ም በቁጥጥር ስር እንዳዋለው ተሰምቷል። የሟች አቶ ወርቁ በቀለ ባለቤት ወይዘሮ አዲስ አሰፋና ወላጅ አባት አቶ በቀለ አሊ ፖሊስ ወንጀል ፈጻሚውን ተከታትሎ በአጭር ጊዜ መያዙ እንዳስደሰታቸውና የሟቾች ደም በከንቱ ፈሶ ባለመቅረቱ እፎይታ እንደተሰማቸው ተናግረዋል። ተጠርጣሪውን በቁጥጥር ስር ለማዋል በተደረገው ጥረት የአማራ ብሔራዊ ክልላዊ መንግስት ፖሊስ ጠቅላይ መምሪያና የሞላሌ ከተማ ፖሊስ ከደብረ ብርሃን ጀምሮ እስከ ሞላሌ ከተማ ድረስ ሌተቀን ያለ አንዳች ድካም ብርቱ ክትትል በማድረግ መረጃ በማሰባሰብ አመራሩና አባላቱ ያደረጉት ድጋፍና ቀና ተባባሪነት ለውጤቱ መገኘት ከፍተኛ አስተዋጽኦ እንደነበረው የአዲስ አበባ ፖሊስ ጠቅላይ መምሪያ ተናግሯል። ግለሰቡ የወንጀል አፈጻጸሙን አስመልክቶ በትላንትናው ዕለት ህዳር 23 ቀን 2018 ዓመተ ምህረት ወንጀሉን የፈጸመበት ወይንም ደግሞ ተከራይተው ይኖሩበት የነበረ ግቢ ውስጥ በመገኘት ማሳየቱን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በትዳር መሃል የሚፈጠሩ አለመግባባቶችን በውይይት መፍታት ዘመናዊነት ብቻ ሳይሆን ግለሰባዊ ሆነ ማህበራዊ ጠቀሚ ሁኔታው ከፍተኛ በመሆኑ የሚፈጠሩ አለመግባባቶችን በውይይት አሊያም በህግ አግባብ መፍታት ከህግ ተጠያቂነትና ከህሊና ጸጸት የሚያድን መሆኑን ፖሊስ አስገንዝቧል። የግድያ ወንጀሉን ምክንያትና የፍርድ ውሳኔውንም በቀጣይ ይፋ እናደርጋለን ብለዋል። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ አንድ ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ ስልሳ በመቶ የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ አንድ ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።